ሰበር ዜና። ውድና የተከበራችሁ ተመልካቾቼ እንደምንዋላችሁ ልኝ እንደምን ላችሁልኝ፣ የእለተ ኸሚስ መረጃዎችን ይሽላችሁ መጥቻለሁ። መረጃው ምንድን ነው ለማለት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቻናሌን ተከታተሉኝ። እና በቅድሚያ እንዴት ነው ረመዛንን ጾሞ ሸዋልን የደገመ ሰው የሸዋልን ስድስት ቀን የጾመ ሰው አመቱን ሙሉ እንደ ጾመ ይቆጠርለታል ብለዋል፣ እና ነቢያችን ሰለላሁ አለይህ ወሰለም በመካከል ላስታውሳችሁ ብዬ ነው። እንዴት ነው ሸዋልን እየጾማችሁ ነው? አብሽር በርቱ ማለት ነው እና ኢንሻ አላህ አላህ ይክትብልን ልኸይር ብኢዝንላ። የሸዋልን ስድስት ቀን የጾመ ሰው ረመዳንን ጾሞ ከረመዳን በኋላ ስድስቷን ቀን የጾመ ሰው አመቱን ሙሉ እንዲጾመ ይቆጠርለታን ተብሏል። እና እንግዲህ ኢታሊያ ይህን ለማገኘት ኛ ምንድነው ማድረግ ያለብን መጾም ለኸይረ ስራ መሽቀዳደ ማለት ነው። እና አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የተወደዳችሁ የሳዕዲ ዩትዩብ ቻናል ቤተሰቦች እንደምናላችሁ ሁሉ ሰላም ሁሉ አማን ነው። እንግዲህ እንደሰማችሁት ከቪዲዮ ላይ እንዳስታወስኳችሁ ረመባንን ጾሞ ስድስቱን የደገመ ሰው፣ ነዓም እሽ፣ ውድ ቤተሰቦቼ ሴትየዋ እየጠራች ነበረ። ይቅርታ ቪዲዮን በመካከል አቋርጬው ነበርና እና ጾሞ ስድስቱን ማለት ነው ማህበርታችሁ የቻላችሁ ማለት ነው። ግዴታ የለውም የቻለ ሰው ነው የተባለው ማለት ነው። እና ሁላችሁም ለቤት አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። እናንተ እንቅልፍ ረመዳን ከወጣ ጀምሮ በጣም እንቅልፍ እያስቸገረኝ ነው ያለው ለሊት ለሊት የሚገርማችሁ ነገር ስድስት ሰዓት ከአስራ ሁለት ሰዓት በኋላ ሰዎቹ ይተኛሉና እኔ ደግሞ ከዛ በኋላ ልተኛ ስር እሺ አይለኝም። መቼ ነው ፈጅርን ከሰገርኩ በኋላ የተወሰነ እስከ አራት ሰዓት ወይም አራት ሰዓት እንኳን አልደርስም። እስከ ሁለት ሰዓት፣ ሶስት ሰዓት ከተኛው በኋላ እነሳለሁ ማለት ነው። እና በቃ ከዛ በኋላ ልተኛ ብል እሺ አይለኝም። እናማ ዱአ አድርጉ። አላህ ሀገራችንን ሰላም ያደርግልን። ሰላም ለሀገራችን፣ ሰላም ለህዝባችን። እንዲሁም በየመንገድ ያለው ሁሉ በሰላም ይግባ። እንዲሁም ስደትን በቃ ብሎን ትንሽታ ነገር ሸቶ የነበረና ክሮሮክስ ምናምን እየተከተከኝ ነው ማለት ነው እና እንደምታከተከን እያወቅሁኝ ክሮሮክስና በዛው ዛሬ ደግሞ እናማ ምላችሁ ነገር ምንድን ነው፣ በመካከል የራሴን ወሬ ወርዶ ማለት ነው። ሀገራችንን አላህ ሰላም ያደርግልን። በየሁሉም አቅጣጫ ያለ በስደተኛ አላህ በቃ ብሎ በሰላም እና በደስታ ወደ ሀገራችን የምንመለስበትን ጊዜ ያቀርብልን፣ ሰላሙን ያንጣልን። አላ ስብሓነሁ ተዓላ ከክፉ ነገር ሁሉ ይጠብቀን፣ ይጠብቃችሁ። እናንተ ደግሞ ሙቀቱ ማለት ነው ረመዛን ከወጣ በኋላ ው ፈጅአ ቶለና የመጣው ሙቀቱ የሚገርማችሁ ነገር ስብሓነ እና ያንው ቀዝቃዛውን ስለ ለመርን ነው መሰለኝ ሙቀቱ ደግሞ በጣም ሀይለኛ ሆኗል። اللهم <سؤال> نجنا من عذاب القبر يا رب በጣም ከባድ ነው። ብርዱም ሲሆን አንችልም እንላል፣ ሙቀትም ሲሆን አንችልም እንላል። የምንችለውን አላህ سبحانه وتعالى ያውቃልና የምንችለውን ይስጠን ነው ምለው ሁላችሁም ላይክ አድርጉ ሰብስክራይብ አድርጉኝ። ለቤቴ አዲስ የሆናችሁ ሁል ጊዜ እንደተለመደው ሰብስክራይብ እያደረጋችሁ እንዲታበረታቱኝ በትህትና እጠይቃችኋለሁ። የአውሮፕላኑ እየተነሳ ነው አቀርብላችሁ ነበር፣ ግን ይሄ ፍንዱቁ ምናምን አሁን የተሰራው ፍንዱቅ ስላለ ባቀርበውም ብዙ አይለይም። በዛኛው በኩል ነው የምሄደው ማለት ነው እና ሁላችሁም ለሰብስክራይብ አድርጉኝ። ትንሽ ነው የቀረኝ አራት ኬ ጎል ገባ ቤተሰብ ሁላችሁም ሰብስክራይብ አርጉልኝ ፕሊዝ ፕሊዝ። ሰው ወዳችሁ ሳይከብራችሁ ማለት ነው። እና ሰባትንቱ ልገባ ስንት ቀርቶኝ አልመሰላችሁ? አስራ ስድስት ምናምን የቀረኝ ስምንት ነው፣ ሰባት ልገባ እና ሁላችሁም ሰብስክራይብ አርጉ፣ ላይክ፣ ሼር፣ ሰብስክራይብ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ጊዜ ትትረፊ በልኝ። በቀጣይ ቪዲዮ ውስጥ ከምንገናኝ ሰላም ሰንብቱልኝ እያልኩኝ የምሰናበታችሁ ይሆናል። አላህ ከክፉ ነገር ሁሉ ይሰውረን ይሰውራችሁ፣ ውድ ተመልካቾቼ መልካምን ነገር ሁሉ ይወፍቀን፣ መጥፎን ነገር ያርቅልን ነው ምለው። ልክ እንደ የተለመደው ሁላችሁም ሰብስክራይብ አድርጉኝ ፕሊዝ ፕሊዝ። እስኪ ምናልባት ከመዲያም ሽቁል እንኳን ካወጣችሁኝ ማለት ነው። ላይክ ሸር፣ ሰብስክራይብ እያደርጋችሁ ከመዲያም ሽቅ ቃላነት አወጣችሁ ወደ ቤት መቤትነት ካደረጋችሁኝ አይታወቅም። እናሁላችሁም ሰብስክራይብ አርጉ፣ ላይክ ሼር አድርጉ። ወዳችኋለሁ፣ አከብሯችኋለሁ። ሰላምን እና ፍቅርን አንድነትን፣ መተሳሰብን፣ መተዛዘንን ያምጣልን ነው ምለው። ትንሽ ደክም ያለው ዛሬ እንቅልፍ ምናምንም የለም። እንደገና ደግሞ ቀኑ በጣም ይረዝማል። የሚገርማችሁ ነገር መባል እስከ ሰዓት ወሐደ ድረስ ምናምን ስለምንተኛ ብዙ፣ እንዲሁም ደግሞ ደረሰ አልደረሰ ስለምንል አናውቀውም። አሁን ግን በጣም ሰዓቱ ረዝማል ማለት ነው። ሁላችሁም ሰብስክራይብ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።